እሺ ና፣ ወይኔ ና ና ና። እስኪ ደግሞ ጠላውጊ ነህ? ጠላውጊ ነኝ። ና እስኪ ግደላት ብዬ እሺ፣ ቀና ግደላት ብዬ ተላኩት። እሺ መቼ ነው የገባው? አልቻልኩም። መቼ ነው የገባው? እንዴ ሰነበትኩ፣ አብሬ ሰነበትኩ። አገልጋዩ ልደታ ጀምሮ ዝክር ስትሰራ ነበር። ወይኔ ጭራሽ ውሻውን እኮ ቤቷ ውስጥ ውሻውን እኮ ቤቷ ውስጥ ወይ እሺ፣ ሌላ ማን አለ? እኔ ተወጋው፣ ወጋለው ብለህ ተወጋው፣ ተወጋው። ሰው መስላለች እች ቡዳ እች ቡዳ፣ ሰው መስላለች፣ ሰው አይደለችም። እሺ፣ ሌላ ማን አለ? እኔ ቡዳው፣ አይነጥላ አይነጥላም አለ። ተልኬ ነው የገባው እኔም ስም መቀየር አለ አይደል ሲስተር፣ የሚባል ነገር ስም ተቀይሮ ገባው። ግን አልተቻለም። ምንም ምን አረከ? ምንም አላረከም። ምንም የመጀመሪያ ቀን ገባሁ፣ ዜሮ ሬሳ አደረኩ። ከዛ በኋላ ባልየው ደነገጠ። እንዴ አንደበቷ ብቻ ነው የሚያወራው። ቶሎ በሉ የአቡነ ቀውስጦስን እምነት አምጡልኝ፣ ድርሳነ ሚካኤል አምጡልኝ። ሰው መስላለች። አንተ ለስንት ቀን እንደዛ አረካት? እንዴ አንድ ቀን አረቀን ሙሉም አልሆነም። በደቂቃ ውስጥ እንደዛ ነው አረካት፣ በቃ እና እስኪ በቃ ክርስቶስ ሰምራ ገባች። ጅራቴን ቀንዴን ድምጼ ሁሉ እኮ ረገበ። ሁለመናዬን ከታተፈችው። የአስራ ሁለቱ ናት። ልጄንም አትነካም ገድሌል እያደረሰች ብላ የሚቀራት ምናለ አለ። ምን ይቀራት አልመሰለ? ምን ይቀራት አልመሰለ? ዝም በል ወይኔ! ምን ነበር የተፈጠረው? ወይኔ ምን ነበር እሷ ጋር የተፈጠረው? ያስቸግራታል። ሰሞኑን በጣም እየመጣ ይረብሻታል። አንደበቷን ይዟት ነበር፣ ዝም ያደርጋታል ትላለች። እጅ ጉራንም ይዞ ነበር፣ ይይዛታል። ከዛ በኋላ በጸሎት በኋላ ላይ ይረቃታል። ደግሞ ተገና። መጨረሻ ላይ ደግሞ ያው ይለቃትና እንደ ማንኛውም ሰው ሶቶ አለች። በጣም ሌላ ማን ያለው በቃ ሶስት ነው መሰለ። ጥላ ወጊው ስም ተቀይሮ ነው የተላከው። የላከው ስም አትናገር ጠራ ምን ስትል እንዴ ምንድን ነው ይሄ ፍቅር እኮ ሲበዛ አምልኮ ይሆናል፣ አላት ሰውየው። ይሄንንማ እኔ አምላኬንና ከእሱ በታች የሚያግዘኝን አውቃለሁ፣ እሳቸው ካህኔ ናቸው በእግዚአብሔር የተሾሙ አለ። ከሰውየው ጋር ግጥር ግጥር አረገና ስም ቀይሮ ዳክ ክፋቱን ተንኮሉን ህብሩት፣ እንዴት እንደሚወዱት እንዴት እኮ እንደሚችሉበት፣ አቤት እኔ አንዳንዴ እንዲህ አይነት አእምሮን ለፈጠራ ቢጠቀሙት ለሌላ ነገር ቢጠቀሙት እንደው ኢትዮጵያን እኛንም የት ያደርሱን ነበር። ምን ያዞርሻል? ምንድነው እሱ ጋር የሚያመላልስሽ ይላታል። እኔ እኮ አሁን የያዘ ይዞኝ ነው እንጂ የማንም ንግግር ከቀሲስ ሄኖክ አይለየኝም ከመድኃኔዓለም በታች ከወላዲት አምላክ በታች እሳቸው ናቸው ያሉልኝ። ሚስጥሬ ሁሉ እኮ ዝክዝክ ብሎ የወጣው በእሳቸው። ሌላ ጋማ እየተደባበስኩ ተለባበሰ ነይ ልጄ ይሸኝልሻል ብለው ያሉኝ። እኔ እኮ ምንድነው ቦነስ ምናምን አለ። ግራ ገባኝ። ባክ በቃኛ ባጋየስታለንዝዝዝር፣ የቀረችው በፊት በችግር ምክንያት ነበር። እምብራን ሂጂ እሱጋ እሱጋ ጅትላ በህልሟ አሳያታለች። ከአንተ ጎን ስትሆን አንተ ብርሃን የመሰለ ልብስ ለብሳ መስቀልን ዘ ከጎን ትቀመጣለች። ነይ እሱጋ ጅ ትላታለች። እምብራን ቤትኛው ንጽህና የምን ብዬ ነው አናገራቸው ጨቀጨቀቻት። እሱጋ እሱጋ አለቻት። አትለዩ ከጎኑ ሁኝ ሂጂ እሱጋ ይሄ ነገር በዛብኝ ብላ በቀደም አልቅሳ ስትል አምጥታ ለአንተ እጅ ላይ ያስረከበቻት እመብርሃን። ለካ ይሄ ነገር እውነት ሊሆን ነው እንዴ? አለች። በኋላ ልቧ ተነሳሳ። በቃ አውቀዋለሁ እኮ አለች፣ አለቀሰች። ከች ነው የምትለው ካች ወላ ነገራችን ላይ የልደታ ካች የእመቤታችንን ዝክር ስንዘክር ያው ሄኔም አለ። እነዚህንም አሁን እሱ ኦንላይን ነው። ሶስት ቀን ነበር አይደል የሰራችው፣ ከዋዜማ ጀምሮ። በነገራችን ላይ መምጣቷንም እሷ አልነገረችኝም፣ ይኔ ነገረኝ። መታ እየሰራች ነው ሲለኝ እንዴት መጣች አልኩ። ረጅም ጊዜ ተራርቀናል፣ ጠፍታለች። ያው ብቅ ጥልቅን ብትል ግን በቃ ወገቧን አስራ ለልደታ ማርያም ዝክር ብላ መታ ሰርታ ከእኛ ጋር ዘክራ ነው ይሄደችው ይሄው፣ ደግሞ ዛሬ አቡነ እስትንፋሰ ክርስቶስን ይሄው ይሄንን የመሰለ ዝክር ሳላ ክብር እናቴ ይሄው ዛሬም አብራን አለች። እግዚአብሔር አምላካችን ያሰበችውን ይፈጽምላት። እሺ ተዘጋጁ። ተዘጋጅ መስላስ ይሰ ተዘጋጅ ተዘጋጁ እሺ ባጋይስታለም በስላሴ ስም ባጋይስታለም በስላሴ ስም በኃያሉ በመድሃን ያለም ስም በኃያሉ በመድሃን ያለም ስም ወላዲ ታምላክ ስም በወላዲ ታምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሱራኤል ስም በተዘከሩት በዛሬው ዕለት በተዘከሩት በአቡነ እስትንፋሰ ክርስቶስ ስም። ሁላችንም አንድም ሳንቀር ተጠራርገን እንሄዳለን። በሥላሴ ስም ለዘላለም በሲኦል ታስረናል። የመጨረሻችን ነው። በሰባት ጩናቱ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት ገንዝናል። ቅዱስ ገብርኤል ሰይፉን ይጣል መላኩ እግዚአብሔር የተመሰገነ። ደህና ነሽ ታይታይ? በመብራ እንዴት ነሽ? ፈተና እንዴት ነው? እግዚአብሔር ይመስገን እግዚአብሔር ይመስገን። አቤት አቤት፣ ደስ አይልም ተፈትኖ። እግዚአብሔር ይመስገን። እንዴት አይነት ቃል መሰላችሁ? አንደበትሽን ይዞሽ ሰውነትሽን ማስሮሽ ነበረ። አዎ፣ እንደ በድን አድርጎኝ አፍ ያወራል ግን፣ እጄ እግሬ ምናምን ሁሉ በድን ሆነ። ምንም አልሰራለ ከዛ እሱ እንደውም እንትን የደም መለኪያ አመጣና አይ አባዬ ነገር ሲድርሳነ ሚካኤልና አቡነ ቀውስጦስን እንትን ይምጣልኩና እሱን በአፌ እንዴ እየታጠን ወደ ውስጥ እየሰውጣው ከዛ በኋላ እየተፍታታ እየተፍታታ ሄደ። እሱ ደም መለኪያውን አምጥቶ አመጥቶ ለካለካ አድርጎ ወርዶ ነበር ደም እራሱ። እሺ ወረደ። እሱ ምክንያት ነው ምክንያት እኮ ነው ምክንያት። እግዚአብሔር ይመስገን። የልደታም ዝክር ወገብሽን አስረሽ ሰርተሻል ይሁን። ጻድቁን እንግዲህ የበረከቱን ጸጋውን እግዚአብሔር ያደልሽ። ማምላክ አትለሽ